ተመልሰናል ተመልካቾቻችን፣ አብራችሁ እንድትቆዩ አክብሮት እንጋብዛለን። እንግዲህ ሁለት በሁለት መልኩ ነው የአዲስ አበባን አሁናዊ ትራፊክ እንቅስቃሴ የምንቃኘው ከጉግል ማፑ በማስከተል እንግዲህ የምንቃኘው የትራፊክ እንቅስቃሴ ዛሬ ጋዜቦ ላይ የሚሆን ነው የሚሆነው ማለት ነው። እንግዲህ የመጀመሪያው የሚሆነው የእንዲህ በምትመለከቱት መልኩ የጉግል ማፑ ነው የሚሆነው። ከዛ ውጪ እንግዲህ ባልደረባችን ዳንኤል መላኩ ጋዜቦ አካባቢ ይገኛል። ጋዜቦ አካባቢ በዚህ ሰዓት እንዲህ ውብ ሆና ነው ፍክት ብላ የምትታየው። እንግዲህ ወደ በኋላ ላይ ተመልሰን የምንቃኝ ነው የሚሆነው። ከዛ ውጪ ጋዜቦ አደባባይንም በጉግል ማፕም እንዲሁ የምንቃኝ ነው የሚሆነው ማለት ነው። የመጀመሪያው እንግዲህ አዲስ አበባን በሙሉ ስንመለከት እንዲህ መስላ ነው የምትታየው በዚህ ሰዓት። እንግዲህ ሰሜን ሆቴል አካባቢ እየተመለከትን እንገኛለን ሰሜን ሆቴል አካባቢ ጥሩ የሚባል የትራፊክ ፍሰት አለ። ግን በመጠኑ በመጠኑ የመኪኖች መብዛት እንዳለ እየተመለከትን እንገኛለን። ወደ መጨናነቅ ያልደረሰ ነው እዚህ አካባቢ ላይ። እዚህ ጋር ግን ወደ ፒያሳ የሚወስደው አለፍ ብለን እዚህ ጋር ስንደርስ ደግሞ ትንሽ የመጨናነቅ ሁኔታዎች ይስተዋላሉ። እዚህ አካባቢ ላይ ግን ክፍት ሆኖ ነው የሚስተዋለው። እንግዲህ በብዛት ወይም ደግሞ በአብዛኛው ከሰሜን ሆቴል ተነስቶ እስከ ፒያሳ የሚወስዶ መንገድ ጥሩ የሚባል የትራፊክ ፍሰት ላይ እንዳለ እየተመለከተ እንገኛለን። የአድዋ ድል መታሰቢያ እዚህ አካባቢ ላይ ያስተዋልን ነው። እዚህ አካባቢም ያለው የትራፊክ ፍሰት መልካም የሚባል መሆኑን ነው እንግዲህ እያየን ያለ ነው። የዙሪያውን እየተመለከትን ያለ ነው። አንዳንድ ቦታዎች ላይ የመዘጋጋት ነገሮች ቢኖሩም ማለት ነው። ቸርችል አካባቢ ያለውንም በዚህ መልኩ እያየን ነው ያለ ነው። እንግዲህ እስከ ቴድሮስ አካባቢ ማለት ነው ጥሩ የሚባል የትራፊክ ፍሰት አለ። ሰንጋተራ አካባቢም ያለው እንዲሁ መልካም የሚ የሚባል ነው። እዚህ አካባቢ እየተመለከትን ያለ ነው። ወደ አራት ኪሎ ስንመጣ ደግሞ ወደ ቅድስት ሥላሴ ካቴድራል አካባቢ ያለው ትንሽ የትራፊክ መጨናነቆች እየተመለከትን እንገኛለን። እዚህ አካባቢ ላይ ማለት ነው ብሔራዊ ሙዚየም አምስት ኪሎ አካባቢ ደግሞ ያለውም እንዲሁ ጥሩ የሚባል የትራፊክ እንቅስቃሴ አለ። አቤት ሆስፒታል አካባቢም እንዲሁ ጥሩ የሚባል ነው ያለው። እንግዲህ ወደ ፒያሳ ስንመለስ አራዳ ቅዱስ ጊዮርጊስ ቤተክርስቲያን አካባቢም እንዲሁ መልካም የሚባል የትራፊክ እንቅስቃሴ እንዳለ እየተመለከትን እንገኛለን። ወደ ታላቁ አንዋር መስጊድ አካባቢም ያለው የትራፊክ እንቅስቃሴ ትንሽ የተጨናነቀ ያለ የትራፊክ እንቅስቃሴ ነው፣ እየተመለከትን ያለ ነው። እዚህ አካባቢ ላይ ማለት ነው ቀይ የበዛበት መሆኑን እየታዘብን እንገኛለን። እንግዲህ በአብዛኛው በአሁኑ ሰዓት የአዲስ አበባ የትራፊክ እንቅስቃሴ በብዙ ቦታዎች ላይ ጥሩ የሚባል የትራፊክ እንቅስቃሴ ቢኖርም፣ አንዳንድ ቦታዎች ላይ የመጨናነቅ ነገር አዋሪ አካባቢ እየተመለከትን ያለ ነው። ትንሽ የመጨናነቅ ነገር፣ አንድነት ፓርክ ይሄ ያው የተከለከለ መሆኑን ነው እየተመለከትን ያለ ነው። እንግዲህ ሞናርክ ፓርክ ቪው አካባቢ ያለው ነገር መልካም የሚባል ስለመሆኑ እየተመለከትን እንገኛለን። ወደ መገናኛ መሄጃ ግን ክፍት ሆኖ በዚህ መልኩ እየተመለከትን ነው ማለት ነው። ከየካቲት ጀምሮ ስድስት ኪሎ አልፎ ማለት ነው ወደ ሩሲያ ኤምባሲን አልፎ ወደ መገናኛ የሚወስዶ መንገድ ጥሩ የሚባል የትራፊክ ፍሰት እየተመለከትን እንገኛለን። ጋዜቦ አደባባይን ደግሞ በልዩነት ደግሞ እንመልከት። ጋዜቦ በዚህ ሰዓት ይሄን መስላ ነው የምትታየው። እስቲ ሪፍሬሽ እናድርግና ሌላ የተለየ ነገር ካለ። አዎ፣ ጥሩ የሚባል የትራፊክ ፍሰት እየተመለከትን እንገኛለን። ወደዚህ እንግዲህ ወደ ላንቻ የሚወስዶ መንገድ ከጋዜቦ አደባባይ ተነስቶ እንዲህ በምትመለከቱት መልኩ የትራፊክ ፍሰቱ መልካም የሚባል ነው። ወደ መስቀል ፍላወር የሚወስዶ መንገድ እንዲሁ ክፍት ሆኖ እያየን እንገኛለን እንገኛለን ወደዚህ ደግሞ ወደ ደንበል የሚወስዶ መንገድ ትንሽዬ የመጨናነቅ ሁኔታ እየተመለከትን እንገኛለን። ግን ብዛም ነው እዚህ አካባቢ ላይ ወይም ደግሞ አደባባዩ ጋር ደርሶ ወደ በዚህ በኩል ወደ ሜክሲኮ እና አንዱ መስቀል አደባባይ የሚወስዶ በዚህ በኩል ደግሞ ወደ ቦሌ አየር መንገድ የሚወስዶ መንገድ ትንሽ የመጨናነቅ ነገር አለ። እዚች አካባቢ ላይ እንግዲህ ብዙ መኪኖች የሚገናኙበት አካባቢ ከመሆኑ ጋር ተያዘ የመጨናነቅ አዝማሚያም ከመስተዋሉ ውጪ መልካም የሚባል የትራፊክ ፍሰት እየተመለከትን እንገኛለን ማለት ነው። ጋዜቦ አካባቢ ባልደረባችን ዳንኤል መላኩ ደግሞ እዛ ስፍራ ላይ ይገኛል። እሱ ባለሙያም ጋብዞ እንዲሁም ደግሞ የታዘበውን የሚነግረን ነው የሚሆነው። እስቲ ዳንኤል፣ አካባቢው ላይ ምንድን ነው እየታዘብክ ያለው የሚለውን ለተመልካቾቻችን ብታደርስ መልካም እንግዲህ ከጋዜቦ አደባባይ ወደ ተለያዩ አካባቢዎች እንግዲህ ጋዜቦ አደባ መሸጋገሪያ ነው። እንግዲህ ከጋዜቦ አደባባይ መሸጋገሪያነት የተጠቀሙ ከኦሎምፒያ ወደ ቄራ እንደዚሁም ደግሞ ወደ መስቀል ፍላወር ለመጓጓዝ ምቹ መንገድ ነው ማለት ነው። እንግዲህ ይህ መንገድ በተለይ ጥሩ የትራፊክ ፍሰት እንዳለ መታዘብ ችለናል። እንግዲህ አጠቃላይ ይህንን ጋዜቦን አደባባይና በዙሪያው ያሉ ጤናማ የትራፊክ ፍሰቱ እንዲቀጥል ተጨማሪ መረጃ ሊሰጡን እንግዲህ በንፋስ ስልክ ይቅርታ፣ በቂርቆስ ክፍለ ከተማ ፖሊስ መምሪያ የትራፊክ ጥበቃና ቁጥጥር የሆኑት ዋና ሳጅን ለዛው አስማር አጠገብ ይኖራሉ። እዚህ አጠቃላይ እንግዲህ በዚህ በጋዜቦው አደባባይ እና ዙሪያውን ባሉ አካባቢዎች ላይ ጤናማ አሁን የታዘብ ነው። ጤናማ የትራፊክ ፍሰት እንዲቀጥል አማራጭ መንገዶችን ለአሽከርካሪዎች ቢጠቁሙልን እሺ፣ አመሰግናለሁ ዋና ሳጅ ለዛው አስማረባላለሁ። ምናልባት ከጋዜቦ አደባባይ ከጋዜቦ አደባባይ ወደ ቦሌ አቅጣጫ ለመሄድ ወደ ኦሎምፒያ ሄደው ከኦሎምፒያ ወደ ቦሌ መታጠፍ ይቻላል። ከጋዜቦ ወደ መስቀል ፍላወር ሄደው ከመስቀል ፍላወር በጎርጎሬዎስ አደባባይ በቦሌ ሚካኤልም መሄድ ይቻላል። ከጎርጎሬስ አደባባይ ወደ ወሎ ሰፈርም ታጥፈው ወደ ቦሌ መሄድ ይቻላል። እንዲሁም ከጋዜቦ ወደ ቄራ ቀጥታ በታቦት ማደሪያ ወደ ቄራ መታጠፍም ይቻላል። ወደ ቡልጋሪያ መሄድ ይችላሉ። ወደ ሳር ቤትም መሄድ የሚፈልግ ካለ እዛ ክፍት ነው፣ ቀጥታ መውረድ ይቻላል። ከጋዜቦ እንዲሁም ወደ መገናኛ መሄድ የሚፈልግ ካለ ምናልባት ወደ ኦሎምፒያ ሄደው ከኦሎምፒያ ወደ ግሪክ ትምህርት ቤት ቆርጠው ወደ ኡራኤል፣ ከኡራኤል አድርጎ መሄድ ይችላሉ። አሁን ጤናማ የሆነ ፍሰት ነው ያለው። በአሁኑ ሰዓት በዚህ መተላለፍ ይቻላል። አሁን ባለንበት መልካም ደው ስለዚህ እንደዚህ አይነት የትራፊክ ፍሰቶች ጤናማ ሆነው እንዲቀጥሉ በተለይ ከእግረኞች የሚበዙባቸው አካባቢዎች ላይስ ለእግረኞችም አጠቃላይ ለአሽከርካሪዎችም የሚያስተላልፉት መልእክት ካለ ምናልባት እኔ ማስተላልፍ የምፈልገው ለእግረኛም ለአሽከርካሪም ምናልባት ያው ጠዋት ላይ እግረኛ ይበዛል ወደ ስራ መውጫ ሰዓት ስለሆነ መግቢያ ሰዓት ስለሆነ ማታም ወደ ስራ ከስራ ወደ ቤታቸው መመለሻቸው ሰዓት ስለሆነ እግረኛ ሊበዛ ይችላል። ምናልባት በዜብራ ቢሻገሩ እግረኞቹ በዜብራ ቢሻገሩ፣ አሽከርካሪዎቻችን ደግሞ ምናልባት ፍጥነታቸውን ቀነስ አድርገው ለእግረኛ ቅድሚያ እየሰጡ ቢተላለፉ ጥሩ ይመስለኛል። መልካም እንግዲህ ተመልካቾቻችን ጋዜቦ አደባባይ መነሻውን አድርጎ ወይም ደግሞ መሸጋገሪያ ሆኖ ወደ ቄራ እንደዚሁም ወደ መስቀል ፍላወር፣ ጎተራ እንደዚሁም ደግሞ ወደ ደንበልና ቦሌ ኦሎምፒያ መንገድ ላይ ጤናማ የትራፊክ ፍሰት መኖሩን እኛም ተመልክተናል። ለአሁኑ ያለን የትራፊክ ፍሰት ቅኝታችን ይህን ይመስላል። አመሰግናል። ዳንኤል መላኩ ከጋዜቦ አደባባይ እንዲሁም ደግሞ የትራፊክ ፖሊስ ባለሙያው ማለት ነው። በጣም አመሰገንኩ። መልካም ጊዜ ይሆንላችሁ።